ነበረች ምንም ደህና ማትመስለኝም ደህና ማትመስለኝም። እኔ በቃ እረፍት ማድረግ እፈልጋለሁ ሰላሜን ስጡኝ። በቃ እ ምንድን ነው እሱ? ለምን ሰላም አገኘች እኮ አሁን፣ ነገረ ስራችሁ በሙሉ ለምን በሰላም ኖረች? ለምን ታረጋጋች? ለምን አረፈች? ነው ይመስለው ይታይ በዚሁ አጋጣሚ ሁለማ ኬንያ አንቺ ለማድረግ በ አያስፈልገኝ። በዚህ ሰዓት በቃ አመሰግናለሁ፣ ከእናንተ ስለሆነ አመሰግናለሁ። ከአንተ ሲሆን ግን በጣም ነው የሚያናድደኝ። አመሰግናለሁ።

ምንስሩ ይመጣሉ። እግዚአብሔር እንቆይ ትያለሽ። ዛሬ እኮ ትንሽ ይሻላል። ወንድ ልጅ ይሄን ያህል መሆንም የለበትም እንዴ! እኔ እሷ አይደለችም እሷ ላይ አልተናደርኩም፣ ግን ወንድሙ ነው የሚል ሰውዬው ልጁ ነው እንጂ ለምን እንደዚህ ይሆናል? እሱም እኮ አነጌ እንደዚህ መሆኑ አይቀርም፣ ለማግባቱ አይቀርም።